ጀምረው ኤሪየስ የመጀመሪያው ኮከብ ኦኬ። ከመጋቢት አስራ ሁለት እስከ ሚያዚያ አስራ አንድ ወይም በፈረንጅ ከማርች ሀያ አንድ እስከ ኤፕሪል አስራ ዘጠኝ የተወለዳችሁ ሰዎች የኮከባችሁ ስም ኤሪያስ ነው። ባህሪያቸው የፈጠራ ሰው ናቸው፣ ደግና አዛኝ ናቸው፣ የእቅድ ሰው ናቸው፣ ምናባዊ ናቸው፣ ታማኞች ናቸው። ስብዕናቸው አስደናቂ ነው። ጠንካራ ማንነት አላቸው ራሳቸውንና ጥንካሪያቸውን ለማሳየት ይጥራሉ። አዳዲስ ነገር መሞከር ይወዳሉ። ተወዳዳሪና ለማደግ ከፍተኛ ፍላጎት ያላቸው ናቸው። ኃላፊነት ይወስዳሉ። በተፈጥሯቸው ንቁ ናቸው እና ጊዜ ማባከንን አይወዱም። ቶሎ ፍቅር ይይዛቸዋል። ታጋሽን፣ ፌርለስን፣ ስትሮንግ ናቸው። ድክመታቸው ስሜታዊ ናቸው። እነሱ ራሳቸው የሚጸጸቱባቸውን ውሳኔዎች ሊወስኑ ይችላሉ። በጣም ቢርተኛ እና ግልፍተኛ ናቸው። ማች የሚያደርጉት የሚገጥሙት ኮኮብ ጄሚኒ፣ ሊዮ እና ሳጅታሪየስ ጋር ይገጥማሉ። የእድል ቁጥራቸው ስድስት እና ዘጠኝ ነው። የእድል ከለራቸው ሬድ ኦሬንጅ፣ የሎ ነው። የእድል ቀናቸው ማክሰኙና ቅዳሜ፣ አርብ ነው። ሁለተኛው ኮከብ ታውሩስ ነው። ታውሩስ ከሚያዚያ አስራ ሁለት እስከ ግንቦት አስራ ሁለት የተወለዳችሁ ወይም በፈረንጅ ከሚያዚያ ከኤፕሪል ሀያ እስከ ሜ ሀያ የተወለዳችሁ የታውሩስ ባህሪ ግትርና ስሜታዊ ናቸው። ቆራጥ ናቸው። ታማኝ ናቸው። ስርዓቶችን በመጠበቅ ረገድ በጣም ጥሩ ናቸው። ወጥነትና አስተማማኝነት ላይ ቅድሚያ ይሰጣሉ። ድክመታቸው በምድር ላይ አሉ የሚባሉ በጣም ታማኝና ታማኝ ናቸው። ስስ ጎናቸው ማለት ነው፣ ደካማ ጎናቸው ስስ ናቸው። ግትርና ስሜታዊ ናቸው። ጥፋተኛ ቢሆኑም ስህተታቸውን አምነው አይቀበሉም። የሚገጥሙት ግጣማቸው የሚገጥሙት ኮከብ ከራሳቸው ከታውሩስ ጋር፣ ከካንሰር ጋር፣ ከቪርጎ ጋር ከስኮርፒዮ እና ከካፕሪኮርን ጋር ይገጥማሉ የእድል ቁጥራቸው ስድስት ነው የእድል ቀናቸው ሰኞ አርብ ና ቅዳሜ ነው የእድል ከለራቸው ዚቶን ሶስተኛ ኮከብ ጄሚኒ ጄሚኒ ከግንቦት አስራ ሶስት እስከ ሰኔ አስራ ሶስት የተወለዳችሁ ወይም በፈረንጅ ከሜ ሀያ አንድ እስከ ጁን ሀያ አንድ የተወለዳችሁ ፐርሰናሊቲያቸው ባህሪያቸው ማለት ነው። ፍሌክሰብል ናቸው፣ ተለዋዋጭ ናቸው። ግልጽና ጎበዝ ናቸው፣ ተጫዋቾች ናቸው። ደካማ ጎን ናቸው፣ ቆራጥ አይደሉም፣ ወላዋይ ናቸው፣ ሚስጥር አይጠብቁም። እነማ እነ ጄሚኒ። ስለዚህ ጄሚኒ ጓደኛ ያላችሁ ተጠንቀቁ፣ ሚስጥር እንዳትነግሯቸው። ማች የሚያደርጉት የሚገጥሙት ግጣማቸው ከአኳሪያስ ጋር፣ ከሊብራ ጋር፣ ከኤሪየስ ጋር፣ ከሊዮ እና ከካንሰር ጋር ይገጥማሉ ጄሚኒዎች። የእድል ቁጥራቸው ሶስት እና አምስት ነው። የእድል ቀናቸው ሰኞ። አስራ አራት እስከ ሐምሌ አስራ አምስት የተወለዳችሁ ወይም በፈረንጅ ከጁን ሀያ ሁለት እስከ ጁላይ ሀያ ሁለት የተወለዳችሁ የኮከባችሁ ስም ካንሰር ነው። ፐርሰናሊቲያቸው ባህሪያቸው ተንከባካቢ ስሜታዊ ሩህ ሩህ ናቸው። ራሳቸውን ይጠብቃሉ። ደህንነትን አጥብቀው ይሻሉ። መስዋዕት ይሆናሉ። መውደዳቸውንና ጉብዝናቸውን ማሳየት ይወዳሉ። ቀልደኞችም ናቸው። ደካማ ጎናቸው የካንሰሮች ከራሳቸው በላይ ሌሎችን ያስቀድማሉ። ስስ ናቸው። ማች የሚያደርጉት የሚገጥሙት ግጣማቸው ከካፕሪኮርን እና ከታውሩስ ጋር ነው። የእድል ቁጥራቸው ሁለት ሰባት ዘጠኝ ነው። የእድል ቀናቸው ማክሰኞ፣ አርብና ሃሙስ ሐሙስ ነው። የእድል ከለራቸው ሰማያዊና ነጭ ነው። ሊዮ ሊዮች የተወለዱት ከሐምሌ 16 ስድስት እስከ ነሐሴ 16 በፈረንጅ ከጁላይ ሀያ ሶስት እስከ ኦገስት ሀያ ሁለት ባቸው ሊዮ ይባላል። ሊዮ ፐርሰናሊቲያቸው፣ ባህሪያቸው የትልቅ ልብ ባለቤት ናቸው። ርህራህ ያላቸው ንቃተ ህሊና ናቸው። ብዙ ጊዜ መሪዎች ናቸው። በራሳቸው ይተማመናሉ። በአክብሮት እና በገንዘብ ልግስና ይታወቃሉ። በጣም ለጋሽ ናቸው። ደግ ናቸው። መሪዎች ናቸው ሲል ደግሞ ጎግል ላይ ገብታችሁ የተለያዩ አገር መሪዎችን ኮከብ ቼክ ብታደረጉ ሊዮ ናቸው። ደካማ ጎን ናቸው። ራስ ወዳዶች ናቸው። ስለ ራሳቸው ፍላጎት ብቻ ይጨነቃሉ። በሁሉም ነገር ውስጥ ራሳቸውን ያስገባሉ። ይህ ባህሪ በህይወታቸው ውስጥ ያሉትን ጥሩ ሰዎች ያባርራል እና በአካባቢያቸው ባሉ ሰዎች ላይ ብዙ ችግር ይፈጥራሉ። ማች የሚያደርጉት ማች የሚያደርጉት ወይም ግጣማቸው የሚገጥሙት ከአሬ ከኤሪየስ ከሊዮ ከሳች ታሪየስ ጋር ነው። የእድል ቁጥራቸው አንድ አምስት ዘጠኝ ነው። የእድል ቀናቸው ቲውስዴይ፣ ማክሰኞ፣ አርብ ና እሁድ ነው። የእድል ከለራቸው ኦሬንጅ፣ ሬድ፣ እሺ፣ በአማርኛ ብርቱካናማ፣ ቀይ፣ ቢጫ፣ ወርቃማ ና ፐርፕል ነው። ቪርጎ ከነሐሴ ከአስራ ሰባት እስከ መስከረም አስራ ሁለት የተወለዳችሁ ወይም በፈረንጅ ከኦገስት ሀያ ሶስት እስከ ሴፕቴምበር ሀያ ሁለት የተወለዳችሁ ቪርጎ። የቪርጎ ፐርሰናሊቲ ባህሪ ትሁት ናቸው፣ ታታሪ ናቸው፣ ታታሪና ተግባራዊ ናቸው። በተፈጥሯዊ ደግና አዛኝ ናቸው። ዘዴያዊና ፈጣን አሳቢዎች ናቸው። በጣም ብዙ የአይምሮ ጉልበት ስላላቸው በተደጋጋሚ ውጥረትና ውጥረት ውስጥ ናቸው። አይምሯቸው በጣም ጉልበት ስላለው በጣም ስለሚያስቡ ይጨነቃል፣ ይወጠራል። ደካማ ጎናቸው ፍጹምነትን አጥብቀው ይሻሉ። እነሱ ፍጹም ለመሆን ስለሚጥሩ ከእናንተም ፍጹምነትን ይጠብቃሉ። ቪርጎዎች ሰው ላይ መፍረድ ይወዳሉ። ማቸው የሚያደርጉት የሚገጥሙት ግጣማቸው ስኮርፒዮ፣ ካፕሪኮን፣ ታውሩስ እና ካንሰር ነው። የቪርጎ ግጣም ላኪ ነንበራቸው የእድል ቁጥራቸው አምስት ስድስት እና ሁለት ነው የእድል ቀናቸው ሰኞ፣ ሮብ እና ሐሙስ ነው። የእድል ከለራቸው አረንጓዴ ነው። ሊብራ ከመስከረም አስራ ሶስት እስከ ጥቅምት አስራ ሁለት የተወለዳችሁ ወይም ከሴፕቴምበር ሀያ ሶስት እስከ ኦክቶበር ሀያ ሁለት የተወለዳችሁ ሊብራዎች ፐርሰናሊቲያቸው ጨዋ ባህሪያቸው ማለት ሊብራዎች ጨዋና ተግባቢ ሰዎች ናቸው። ሚዛናዊ ናቸው። ምልክታቸው ራሱ የሊብራ ሚዛን ነው። የኮከቡ ምልክት ሚዛን ነው። በጣም ሚዛናዊ ናቸው። ፌር ናቸው። በጣም ስምምነትን፣ ሰላምንና ፍትህን ማግኘት ላይ ያሳስባቸዋል። ብልህነት፣ ግልጽነት፣ ማሳመንና እንከን የለሽ ግንኙነቶች አሏቸው። ደካማ ጎናቸው የሊብራዎች በማንኛውም ዋጋ ግጭትን ለማስወገድ ይፈልጋሉ። ይህ ማለት አብዛኛውን ጊዜ ራሳቸውን ይቆጥባሉ፣ ያስቆማሉ። ባይዋጥላቸውም፣ ባያምኑበትም ጸብን ለመሸሽ ዝም ይላሉ፣ የራሳቸውን ጥቅም መስዋዕት ያደርጋሉ። ብዙ ጊዜ ያለመደነቅና ያለመፈለግ ስሜት ይሰማቸዋል። ማችም የሚያደርጉት ሊብራዎች ከአኳሪየስ፣ ከሳጅታሪየስ፣ ከጂሚኒ እና ከታውሩስ ጋር ነው። የእድል ቁጥራቸው ስምንት ስድስት እና አስር ነው። የእድል ቀናቸው እሁድ፣ ሰኞ፣ ማክሰኞ ነው። የእድል ከለራቸው ሰማያዊ፣ ግሬ እና ላይት ዳይቭ ማለት ስካይ ብሉ እንግሊዝኛ፣ በእንግሊዝኛ ተረጎምኩት ውሃ ሰማያዊ ከለር ነው። ግሬ ግን በአማርኛ አላቆም እናንተ ተርጉሙት። ስኮርፒዮ ዘቤስት ኮከብ ኤቨር ለእኔ መብቴ ነው። እሺ ስኮርፒዮዎች ከጥቅምት አስራ ሶስት እስከ ህዳር አስራ ሁለት የተወለዳችሁ ከጥቅምት አስራ ሶስት እስከ ህዳር አስራ ሁለት የተወለዳችሁ ወይም በፈረንጅ ከኦክቶበር ሀያ ሶስት እስከ ኖቬምበር ሀያ አንድ የተወለዳችሁ፣ ፐርሰናሊቲያቸው ስኮርፒዮዎች ዝነኛ ልባ አልፎ ተርፎ ሚስጥራዊ ናቸው። ደፋር ናቸው። አፍቃሪ ናቸው። የፈጠራ ሰው ናቸው። ጠንካራ ማንነት አላቸው። እዊ ወዳቸው ስኮርፒዎች። እሺ ደካማ ጎናቸው ብዙ ጊዜ ከተበደሉ በኋላ የበቀል ፍላጎት ይሰማቸዋል። ይህ ሊሆን የቻለው ከፍተኛ አፍቃሪ ስለሆኑና ራሳቸውን የመጠበቅ ባህሪያቸው፣ እንዲሁም የፍትህ አገልግሎትን ለማረጋገጥ ሲሉ ወደ በቀል ያዘነብላሉ። ስኮርፒዮ በቀለኛ ነው። ማች የሚያደርጉት ስኮርፒዎች የስኮርፒዮ ግጣም ፒስስ ካንሰር፣ ካፕሪኮን፣ ቪርጎ እና አኩዋሪየስ ነው። የእድል ቁጥራቸው አንድ ነው ዘጠኝ ብቻ ዘጠኝ ነው የእድል ቁጥራቸው። የስኮርፒዮች ላኪ የእድል ቀናቸው ሰንደይ፣ መንደይ፣ ቲውስደይ፣ ተርስደይ። የላኪ ከለራቸው የእድል ከለራቸው ሬድ ብላክ፣ ቀይ ጥቁር፣ ዳርክ ፐርፕል፣ ደማቅ ወይን ጠጅ ነው በአማርኛ ዳርክ ፐርፕል ነው። ከሀገር ከወጣሁ ስለቆየሁ አማርኛ ጠፍቶብኛል። ታስዋያት ትፍረዱብኝ። እሺ ሳችታሪየስ ከህዳር አስራ ሶስት እስከ ታሳስ አስራ ሁለት ከህዳር አስራ ሶስት እስከ ታሳስ አስራ ሁለት ወይንም በፈረንጅ ከኔቬምበር ሀያ ሁለት እስከ ዲሴምበር ሀያ አንድ የተወለዳችሁ ሳችታሪየስ የኮከቡ ስም ፐርሰናሊቲያቸው፣ ባህሪያቸው ከሚቀርቧቸው ሰዎች ሁሉ ክብርና ፍቅር የሚፈጥሩ በግልጽ ብሩህ አመለካከት ያላቸው ናቸው ታማኝ ብልህ እርግጠኞችና ሩህ ሩህ ስብዕና አላቸው የተለየ ተሰጥኦና እንከን የለሽ ማስተዋል አላቸው ደካማ ጎናቸው የሳጅታሪያስ ግትር ናቸው ግዴለሽ ናቸው ፈራጅ ናቸው ግጣማቸው ኤሪያስ ሊዮና ጄሚኒ ነው የእድል ቁጥራቸው ሶስት ዘጠኝ ሰላሳ ሶስት ዘጠና ዘጠኝ ሰላሳ ዘጠኝ ናቸው። የእድል ቀናቸው ሮብ፣ ሐሙስ፣ አርብ ነው። የእድል ከለራቸው ፐርፕል፣ ሮያል ብሉ እና የሎ ነው። ኦኬ፣ ፐርፕል ወይን ጠጅ ነው። ሮያል ብሉ ዶቃ ሰማያዊ ነው። የሎ ደግሞ ቢጫ ነው። የቻልኩትን እንግዲህ አማርኛ እየተረጉሙላችሁ ነው። እኔ ያልቻልኩትን እናንተ ተርጉሙት። ኦኬ፣ ከታህሳስ አስራ ሶስት እስከ ጥር አስራ አንድ የተወለዳችሁ በፈረንጅ ከዲሴምበር 22 እስከ ጃንዋሪ 19 የተወለዳችሁ ካፕሪኮርን፣ ፐርሰናሊቲያቸው የካፕሪኮርኖች ባህሪያቸው ተግባራዊ፣ ቆራጥ፣ ታታሪ፣ ትኩረት ተኮርና በገንዘብ ጥሩ ናቸው። ነገሮች የበለጠ እንዲሰሩ፣ እንዲሮጡ፣ እንዲያድጉ ማድረግ ያስደስታቸዋል። ከሚጠበቁት በላይ ማቅረብ ይወዳሉ። በተለምዶ ለንግድ ስራና የራሳቸው አለቃ እንዲሆኑ ይፈልጋሉ። ተቃጥሮ መስራትን አይፈልጉም። የራሳቸው አለቃ መሆን ይፈልጋሉ እና ሁሌም ከሚጠበቅባቸው በላይ ሰርተው ያሳያሉ በተግባር። ደካማ ጎናቸው ትዕግስት የላቸውም፣ ቂመኛ ናቸው፣ ቶሎ ይበሳጫሉ። ከለመዱት ነገር መውጣት ለእነሱ በጣም ከባድ ነው። ለሳጅታሪያሶች ግጣማቸው ካፕሪኮርን፣ ቪርጎና ታውሩስ ነው። የእድል ቁጥራቸው ስምንት ነው። የእድል ቀናቸው አርብ፣ ሐሙስ ሶሪ፣ ሐሙስ አይደለም፣ አርብ፣ ማክሰኞ እና ቅዳሜ የእድል ከለራቸው ጥቁርና ነጭ አኳሪየስ አኳሪየሶች አላቸው ከጥር አስራ ሁለት እስከ የካቲት አስራ አንድ የተወለዳችሁ ከጥር አስራ ሁለት እስከ የካቲት አስራ አንድ አኳሪየስ በፈረንጅ ከጃንዋሪ ሀያ እስከ ፌብራሪ አስራ ስምንት አይ ላቭ አኳሪየስ እሺ አኳሪየስ ፐርሰናሊቲያቸው ባህሪያቸው ከፍተኛ እውቀት እና ፈጠራ ያላቸው ናቸው። በነፃነት ምልክት የተደረገባቸው ምን ማድረግ እንዳለባቸው መመሪያ እንዲሰጣቸው አይፈልጉም። ምንም እንኳን ማህበራዊ ቢሆኑም በእውነት ካልፈለጉ በስተቀር በማህበራዊ ግንኙነቶች ውስጥ አይሳተፉም። እንዲህ ነን እኛ አኳሪያዞች ያለሽ። እሺ፣ ደካማ ጎናቸው ግትርና እልኸኛ ናቸው። በቶሎ ሀሳባቸውን አይቀይሩም። ገገማ ናቸው። ግጣማቸው የአኳሪየሶች ከራሳቸው ከአኳሪየሶች ጋር፣ ከጂሚኒ ጋር፣ ከሊብራ ጋር፣ ከሳክታሪየስ ጋር እና ከስኮርፒዮ ጋር ይገጥማሉ። የእድል ቁጥራቸው ሁለት፣ ሶስት፣ አራት፣ ሰባት፣ ዘጠኝ ናቸው። የእድል ቀናቸው ተርስዴ ሐሙስ፣ አርብ፣ ማክሰኞ፣ ሰኞ ናቸው። የእድል ከለራቸው ኤሌክትሪክ ብሉ፣ ተርኮይስ እኔ በአማርኛ አላውቀውም፣ ተርኮይስ ምን እንደሆነ እና ሲልቨር ናቸው። ገገማ በጊዜኛ ምንድነው አላውቅም አላውቅም በጊዜኛ ከየካቲት አስራ ሁለት እስከ መጋቢት አስራ አንድ የተወለዳችሁ አላችሁ? አለን አለን በሉ ኮመንት ላይ ከየካቲት አስራ ሁለት እስከ መጋቢት አስራ አንድ በፈረንጅ ከፌብራሪ አስራ ዘጠኝ እስከ ማርች ሀያ ድረስ የተወለዳችሁ ፒስስ፣ ፒስሶች ፐርሰናሊቲያቸው ባህሪያቸው፣ ሩህሩህ፣ ጥበባዊ፣ ጥልቅ ስሜታዊ ናቸው። በጣም አስማታዊ ሰዎች መካከል ጥቂቶቹ ናቸው። ብዙ ጊዜ ከራሳቸው ይልቅ ሰዎችን መንከባከብ ይወዳሉ። ምንም አይነት ዋጋ ለሰዎች ይከፍላሉ። ፊሶች ማለት ነው። ደካማ ጎናቸው በግንኙነቶች ውስጥ ትንሽ ተጣባቂ በመሆን ይታወቃሉ። በጣም አፍቃሪዎች ናቸው። ከፍቅረኛቸው ጋር ተለያይተው